ያለው ትልቁ ክፍተት አሁን ባለንበት በኢትዮጵያ ኑሮ በጣም ሚሊዮነር ባለሀብት መሆን የሚቻልበት አይደለም፣ አላህ መርጦት በሆነ ነገር ካልከተተው በስተቀር በአሁኑ ሰዓት ባለንበት ሲስተሙ በጣም በተጠናከረበት እንደፈለግኩ ብር ቆጥራለሁ የምንልበት ሰዓት አይደለም። በምን መልኩ ሊሳካ ይችላል? ስለዚህ እህቶችም ከእንደዚህ አይነት ነገሮች ነፍሳችሁ እንዳትሸውዱ። ሁለተኛው ደግሞ ትዳራችንን ከሚያበላሽብን ነገር ንግግራችን ስንጀምር የሰርግ ጣጣ ውለቀን ሽማግሌ ይመጣል ወጪ በሁለተኛ ጊዜ ሽማግሌ ይመጣል ወጪ፣ የሰርግ ወጪ፣ የመልስ ወጪ፣ የቅልቅል ወጪ፣ የእንትን ወጪ የሚል ነገር ይመጣል። አው ሊደረግ ይችላል። ቅድም የተከሰተበት የወንድማችን አይነት ክስተት ግን እንዳይከሰት በተቻለ መጠን ከኛ የሚጠበቁብን ትልልቅ ነገሮች አሉ ያ ነገር ለላለም ወደቅ ለነገም ላሰብነው ሂደት እንዲሳካልን በዚህ ሂደት ላይ ያላችሁ እህቶችም ጥንቃቄ ያስፈልጋል። ሶስተኛ ትዳራችሁን በጣም አድርጎ ከሚያስተካክልላችሁ ወይም ዘውጁና የሚለውን ነገር ለማሳካት ከፈለጋችሁ አጓጓቸው፣ ሴቶች ወንዶችን ብርቅ ነው መሆን ያለባችሁ። ከነካሽ ከተጠጋሽ ሰውነትሽን ካወቀው ብርቅነትሽን ከደፈረ አይጓጓም። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቄ ከእሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግም።

በአብዛኛው ወንድሞች ጋር ያሳለፏትን ሴት አይፈልጓትም። በጣም በሚያሳዝን ሁኔታ አንድ ወንድ አንድ ሴትን በኡመር ብን ኸጣብ ጊዜ ደፍሮ ታገባታለ ታገባታለ። ማንም ያበላሸው ማንም አያገባም ብለው ኡመር ተቆጥተውታል። እዚህ ደግሞ ከተለያዩ እህቶቼ ጋር መጥፎ የሆነ ግንኙነት ያሳለፈ ሰው መጠጋት አይፈልግም። ማሰብ ስሟ እንዲነሳ አይፈልግም። ኢላ መራሒመ ረቢ። ድንገት አንዳንዱ አንዱ ተውበት አድርጋለች ተውበት አድርግ ያለው አላ ይቀር በለን ያሳለፍናቸው ትላንትና ብለው ተጸጽተው ወደዛ ካልገቡ በስተቀር በአብዛኛው ዚ ውስጥ አይገቡ። ስለዚህ እህቴ የሚጠበቅባት ምንድን ነው? እህታችን የሚጠበቅባት ትልቁ ነገር ራሷን ለቀረባት ለሚፈልጋት ወንድ ብርቅ መሆን አለባት። ካላየሽ ቢያይሽ ችግር የለውም። ከዚህ ውጭ ግን ሁሉ ነገርሽን አላህ የሰጠሽን ትልቁ ጸጋሽን ጠግቦ የጨረሰ ከሆነ በአንቺ ጉዳይ አጓጓም እንዲጓጓ ነው ማድረግ ያለብሽ። እንዲጓጓ የምታደርጊው ምንድን ነው? ኒካ ወደ ኒካ እንዲመጣ ይጨነቃል ማለት ነው። መቼም መርካቶ ገብተን ዕቃ ልንገዛ መቶ ብር የነበረው ካልሲ ሀያ ብር ቢለን አእምሯችን ግን የሚፈልገው ባለመቶብር ብር ሱፐር ማርኬት ገብተን ዕቃ ብንገዛ ነው ደስ የሚለ። ራስሽን ጠብቀሽ ምትሄጂ ከሆነ ስታናግሪው ራስሽን ምትጠብቂ ከሆነ ጉጉቱ እየጨመረ እንጂ የሚሄደው እየቀነሰ አይመጣም። ማግባቱማ እኔን አይቀርም ወላሂ ኮ ብሎኛል ቃሉን ኮ ይጠብቅልኛል። ምንም ችግር የለው፣ ጓደኛ ነው ባለው ቁጥር ግን ትልቅ ምናጣቸው ምን ከስራቸው ኪሳራዎች አሉ። ስለዚህ ሴቶች ካላቸው ትልቁ ነገር ቶሎ የመሸነፍ ባህሪ አላችሁ። ቶሎ ያገባኛል ነው ምትሉት። ማግባቱ ጥሩ ነው፣ ማሰቡ ጥሩ ነው። ነገር ግን ጉጉት እንዲኖሮ ማድረግ ያስፈልጋል። ጉጉት እንዲኖሩ። ሌላው እህቶቻችን ጋር ካሉት ችግሮች መካከል ያገቡ ሴት እህቶቻችን ላላገቡ እህቶቻችን ምክንያት አለመሆን ነው። ምክንያቱም ይህ ስራ ለአላህ ብለው የሚንቀሳቀሱ ደላሎች ያስፈልጋሉ። እህቱን ከወንድሟ ጋር ምታገናኝ ወንድሟን ከሆነች እህት ጋር የሚያገናኝ ምታገናኝ ሰዎች ያስፈልጋሉ። አባቶችም ከጓደኞቻቸው ጋር ሲገናኙ ማሻ አላህ ያንተ ልጅ ለልጅ ስብትሆን ቢባል ምንም የሚያሳፍር ነገር የለም። ምንም ያሳፍር አባቶች የምትወዱት ሰፈር ላይ አንድ ልጅ ካለ ይህ ልጅ እንዲያገባ ትፈልግ ያለ የአንተን ልጅ ብትሉት ምን ችግር አለው። ይህን ለአባታችሁ በደንብ ንገሩት፣ ለወንድማችሁ በደንብ ንገሩት። እህቴም ከአባትሽ ጋር ጥሩ ግንኙነት ካለ እስቲ አባቴ ያ ልጅን እስቲ ሄደ ጠይቆ አባቱን ለአንተም፣ ጥሩ ልጅ ነው ጥሩ ልጅ ነው ቤታችን የሚገባው ብላችሁ ንገሩት። ምንም ችግር የለውም። አሁን ሀላል ሀራም የሚባል ነገር በደንብ ስላልሰበር ነው ነው። ከዚህ በፊት ነገር ያያችኋለሁ። መድረክ እየመራው አንድ ትልቅ ነገር አንድ ሰው ነው እየተመስግን ላይ ይህን እኔ ያደርጋለሁ ብሎ ነየት ሲነይት ምን ያደርጋል ይሄ ልጅ አላህ ላጥ ያደረገው እንጂ ስል በማይክ የሰማችሁ ልጅ ምን አለች? ያ ረቢ ለኔ ያደርገው አለች። አላህ በዛ በዛ ሰዓት ዱዓው ሙስተጃብ አደረገላት። ዛሬ የአራት ልጆች አባት ናቸው፣ የአራት ልጆች እናት ሆናለች። ለሐላል ነገር አታፍሪ፣ አላህ ይሄን ያድርገው ማለት እኔ ብታገባኝ ደስ ይለኛል አብሽር ወርቁ ምናምን ይደርሳል አላህ ባኖረም በዚህ መልኩ እንሄዳለን። ዳል በርተ ተከር ክል እንዱ እንደራረጋለን ካለ ቀለል አደረግነው ያለበዛ፣ ዛሬ ጸጥ አድርገን የያዝናቸው ነገሮች ሌሎች ሀገሮች እንደወጡት እንደ ኬንያ እንደ ሶሪያ ከዚህ በፊት ሰላማዊ ሰላማይ ሰልፍ እህቶች እኮ ወጥተዋል። እኛም መውለድ እንፈልጋለን፣ እኛም ትዳር እንፈልጋለን። ስለዚህ መንግስት መፍትሄ ያድርግልናል። ነገ የሚለው ሊወጣ ይችላል። አሁን አምሳ ዜ ሴቶች ስልሳ ሴቶች በቲክቶክ ላይ ዘዊጁና ስላለ አይኒ ብላቸው ያለ ሰው አለ ምን አረጉ? በምን ቋንቋ የቱጋ ያስረዱ? ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም። ዘዊጁና ሀራም አይደለም። የኢማን መገለጫ አለ። ኢማን ያለው ሰው ነው እኮ ላግባ የሚለው ኢማን ያላት እህቴ ናት አግባኝ የምትለው ዝም ብሎ የሚባል ቃላት ስላልሆነ፣ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድ ጋር ማጋባት ሁላችንም የታዘዝንበት ነው። በተለይ ወላጆች፣ ሌላው ለዚህ ትዳር ዘውጁና የሚለውን ነገር ደግሞ ማግራራት የሚችለው ይህም ማህበራዊ ጉዳይ ሊፈታ የሚችለው አላህ ስብሓነው ተዓላ የኽተሱ ቢረሕመት መየሻ የፈለጎን አንዱ ከአንዱ የሚያበላልጥ ጌታ ነውና ባለሀብቶች ናቸው። ለምሳሌ በጣም ደስ ያለኝ ልንገራችሁ። በሀገራችን ነበር ማቀው በሀገራችን ኢትዮጵያ አወሊያ ትምህርት ቤት ከዚህ በፊት ሸህ አብዱረሕማን የሚባል በነበረበት ሰዓት ላይ ከዚህ በፊት ከእሱም በፊት የነበረ በጣም የሚገርመኝ ነገር በጀማአ የሚዳርበት ሰዓት ነበር። በጀማ ቤክራይ እንዳይፈሩ ኒካውን እንዳይፈሩ፣ የሰርጉን ፕሮግራም ሻይ ቡናን እንዳይፈሩ ተደርጎላቸው በጀማ ላጤ እስኪጠፋ ድረስ